ሊያምርብን ብቻዬን ሳትኖሪ ከጎኔ ደግሞስ ምን ሊጠቅመኝ ያንን ሰፈር አየዋለው ባይኔ አብረን ነበር እንጂ የሚያምረው ቢሆን ደስ የሚለው ለህመም ለስቃይ ያንን ሰፈር ለምን አየዋለው ካለው ነገር አንጻር ለነግራቸው የፈለኩት ነገር ምንድነው? አንደኛ እንድትጠናቀቁም ጭምር ነው። ማለት እኔ ከሰማሁት ነገር አንጻር በጣም ሬር ኬዝ ነው። ማለት ከዚህ በኋላ የምትሄዱበት ነገር ብታቆሙ እና ዛሬ እኔ ህይወት ደና ሆኗልና እኔ በጓደኞቼና በፈጣሪ እርዳታ ደና ሁኜ ቁጭ ብያለሁና ነገ የኔ እጣ ፋንታ ሌላ ሰው ላይ እንዲደርስ አልፈልግም። ቆሜ የማይ ሰው አይደሉም። ሰላም ሰላም፣ እንዴት ናችሁ ውድና የተከበራችሁ የኛ ፋሚሊዎች፣ የኔም ቤተሰቦች አለው። እግዚአብሔር ይመስገን፣ እኔ ደና ነኝ። ያው እንግዲህ ሰሞኑን እየተፈጠሩ ያሉት ነገሮች ሙሉ ለሙሉ ያያችሁት ነገር ነው፣ አይታችሁታል። ማለት ከነ ሄርሚ ፍቅረኛ ጋር ያለው ነገር ከነ ሜሌክ ከነ አዲሱ ጋር የነበረው ከነ አዲስ ጋር ማለት ነው የነበረውን ነገር በደንብ አይታችኋል። እኔ ባለማወቅ ያደረኩት ነገር ያው በጊዜው ቢመስለኝም እንትን ብዬዋለሁ እና ዛሬም ትንሽ ለየት ያለ ነገር ነው ይዤ የመጣሁት ማለት ከዛ ጋር የተያያዘ ነገር ነው ይዤ የመጣሁት ከዛ ጋር የተያዘ ነገርን ይዤ የመጣሁት እና ምንድን ነው እሱ ያው ለነሱ እምነግራቸው ነገር አለ። ያው ከነሱ እነሱን ማለት ለነሱ ከማሰብ አንጻር የግድ እነሱን መናገር ስላለብኝ ይሄን ነገር መንገር ስላለብኝ፣ ማለትም ብዙ ነገሮችን ሰምቻለሁ። ብዙ ነገሮችን ከነግዲ ጋራ ተገናኝተን ብዙ ነገሮችን ነግረውኛል፣ ማለት አውርተናል በቃ በደምብና ከዛ ነገር አንጻር ከዛ ነገር አንጻር እንትን ማለት አለብኝ፣ እነሱን አግኝቼ ማውራት አለብኝ እና ለዛ ነው ዛሬ መጣሁት ማለት ብነግራችሁ የተሻለ ነው ሳልናገር ከማል ብነግራችሁ የተሻለ ነው ብዬ ስላሰብኩ ነውና፣ ያው ጠርቻቸው አለው፣ ይመጣሉ አውሮቻቸው አለው፣ በስልክ በደንብ አናግራቸው አለውና፣ ደውዬ ጠርቻቸው አለው፣ እዚህ ይመጣሉ እና እስከሚመጡ ድረስ ሰብስክራይብ ላይክ፣ ሼር እያረጋችሁ ሀሳብ አስተያየታችሁም ኮመንት

ለምን ይም ቲንክ ዛሬ ያው ደስ በሚል ነገር ነው። እንደ በፊቱ መጨቃጨቅ ነገር የለም። ዋናው እሱን እና አና ደህና ናቸው። ሲቪል መልክ ሰው አንቺ አንቺ ጠንካራ ሰው። እንግዲህ ዛሬ የጠራዋቹ ዋነኛው ምክንያት ከባለፈው ነገር አያይዤ ነው። ማለት ከባለፈው ነገር የተያዘ ነገር ነው ያው ብዙ ነገር እነ መግዲንም አግኝቼ እንዳወራኋቸው ብዙ ብዙ ነገሮችን እንዳደረግ ነግራቸው አሉ። ማለት ያለውን እውነታ እንዳወቅኩኝ ነግራቸው አሉ እና ዛሬ ልነግራችሁ የመጣሁበት ዋነኛ ምክንያት ይሄ ማለት፣ እኔ ለእናንተ ከማሰብ አንጻር ነው ይህን ነገር የምነግራችሁ። ውሳኔያችሁን ያው የእናንተን ውሳኔ እናንተ ናችሁ የምታውቁት። እኔ ግን መናገር ስላለብኝ ነው። ካየሁት ነገር አንፃር ከሰማሁት ነገር አንፃር ማለት ነው። ማለት ሄርሚ ማለት ያው ፍቅረኛ ነበረች በሰዓቱ ሰው ልጅ የሆነ ሰዓት ላይ በፍቅር ብዙ ይቆያል። በብዙ ምክንያቶችም ደሞ ብሬክአፕ ያደርጋል ያለ ነው። ግን ያው ካለው ነገር አንፃር ልነግራችሁ የፈለኩት ነገር ምንድነው? አንደኛ እንድትጠናቀቁም ጭምር ነው። ማለት እኔ ከሰማሁት ነገር አንፃር በጣም ሬር ኬዝ ነው። ማለት ከዚህ በኋላ የምትሄዱበት ነገር ብታቆሙ እና ከዚህ በላይ ባትሄዱ እና ብትጠነቀቁ ልላችሁ ነው። ዛሬ ይሄን ልነግራችሁ ነው የመጣሁት። የናንተን ሐሳብ ባላቅም ምክንያት ማለት ምክንያቴ አሳማኝ ነው። ምንድነው? ሄርሚ በባህሪዋ አቅም ያላት ሰው ናት። ብዙ ርቀቶችን መሄድ ትችላለች። የትኛውም ነገር በየትኛውም ነገር ማለት ታዲያ አቢ ሚልክ ማለት ነው። ማለት አንተ ልትሄድ ትችላለህ፣ ኮሶ የሄደችበት ርቀት ልትሄድ ትችላለህ። ግን ያን ነገር ነገሩን ያባብሰዋል። እና እናንተ ብታቆሙት በቃ ይሄን ነገር ባትሄዱ ሽንፈት ማለት ነው? ኖ፣ ሽንፈት አይደለም። ይሄ በነገራችን ላይ እንደ ሽንፈት እንድታስበው አልፈልግም። ማለት ይሄ ሽንፈት አይደለም። የሆኑ ነገሮችን በቃ መተው፣ የማይሆን ነገር መተው ሽንፈት አይደለም። ምትተው ያ ነገር አንተ ላይ ጉዳትም ሆነ ጥቅም እንደሌለው ስታውቅ ማር ለስ ነገሮችም ይሄን ነገር ለመቶ በመጀመሪያ ደረጃ ትላንት በሰላም ስቶሪ እንደክሶ ዛሬ የሆነ ምክንያት አግኝተህ አቁሞ ያልክበትን ምክንያት ለምን እንዳልክ በምን ምክንያት እንዳልክ እንድትነግረኝ እፈልጋለሁ። በሁለተኛ ደረጃ ደግሞ ጀስት ዝም ብሎ ላይፍ ህይወት ማለት ዝም ብሎ በፈለክ ሰዓት የምትጥለው በፈለክ ሰዓት የምትጀምረው ነገር አይደለም፣ አይደል አዲስ። እና ይሄን ነገር ደግሞ ላልጨረሰው አልጀመርኩትም። እዚህ ጋር ላቆመው ቢሆን ኖሮ በፊትም አልጀምረውም ነበር። ሜይ ቢ አይደለም፣ ዛሬ እንዲህ ቆሜ ላውራ። ያኔ እራሱ አዲስ፣ ታውቃለህ አይደል? በምን ያህል አቅም ቆሜ እየተናገርኩ እንደነበር አንተ ታውቃለህ። ትላንት በዛ ስሜት ውስጥ ሆኜ እንኳን ቆሜ መናገር የቻልኩ ሰው ዛሬ በሙሉ ጤንነት ዛሬ እንደዚህ ደህና ሆኜ ነገሮችን ማላጋፍጥበት ምንም አይነት ምክንያት የለኝም። ተረዳኝ። ሲቀጥል ደግሞ ወንድ ልጅ ነው ክብር አለኝ። ማንም ሰው ተነስቶ ይሄን ነገር አቁም፣ ይሄንን ነገር አድርግ ስላለኝ የማደርግበት ምንም ምክንያት የለም። ምክንያቱም ማንም ሰው ተነስና ይህንን ነገር አድርግ ብሎኝ አይደለም። መጀመሪያም ተነስቼ ያደረኩት እሷ አቅም አላት፣ እንዲያለ እንዲያለ እንዲያለ እኔም እስከፈለኩበት ደረጃ ድረስ መሄድ ይችላል ተረዳኝ። ሳይስ ግዴታ እሷ እስከመጨረሻው ድረስ አቅም አላት ብለ ስለምታስብ ምናምን ምናምን አይደለም። በየትኛውም በኩል ነው ማንኛውም ሰው የፈለገው አህል ይራመድ፣ በእኔ ህይወት እስከመጣ ድረስ የሄደበት እጥፍ አክል እኔ መራመድ እችላለሁ። እማቆምበት ደግሞ ምንም ምክንያት የለም። እኔ ይሄንን ነገር ማቆመው መቼ መሰለ ይሳየስ፣ እኔ አስረግጭ ህይወት አበላሽታለች አይደል? ትቻታለሁ። ይቅርታ አትጠይቀኝ አልፈልግም። ግን ይህን ነገር እስከ መጨረሻው ድረስ እማቆመው ፋይሏን ማውጣት ማቆሙ፣ ዝም ብዬ አብርሃም ጋር ሜቢ በእኛ ቤት ቪዲዮችን ካየ ለፋሚሊዎች ቃል እየገባው ነበር እስከ አብርሃም ድረስ ደርሼ ነገሮችን እንደምጨርስ ማለት እንደማቁ እዛ ድረስ ሄጄ ያንን ነገር እስካላስቆምኩ ድረስ ዛሬ እኔ ህይወት ደና ሆኗልና እኔ በጓደኞቼና በፈጣሪ እርዳታ ደና ሁኜ ቁጭ ብዬ ያለውና ነገ የኔ ጣፋንታ ጣፋንታ ሌላ ሰው ላይ እንዲደርስ አልፈልግም። ቆሚ የማይ ሰው አይደሉም። አርፋ ተስተካክላ ስትቀመጥ፣ የሰው ህይወት መበጥበጥ ስታቆም በኔ ላይ ያደረሰችውን ነገር በሌላ ሰው ህይወት ላይ መሞከር ስታቆም ያኔ እኔም ይሄን ነገር ማድረግ አቆማለሁ። አረዳህ? ከዚህ በላይ እኮ እኔ አሁን ከዚህ በፊት ያወጣችውን ፋይሎች አይተሃል ይመስለኛል። አረ፣ ያ ነገር ምንም አይደለም ትንሽ ነገር ነው፣ እኔ ጋር ካሉት ፋይሎች አንጻር ማለት ነው። ግን ከዛ በላይ ያሉትን ፋይሎች ደግሞ ለአብርሃም ሳላሳይ አላቆም አብርሃም አውቆ ወደ ትክክለኛ ነገር እስኪመለስ ድረስ እሷም ጥፋተኛ መሆኗን አምና ከሁለታችንም ህይወት እስካልወጣች ድረስ አላቆምም። እኔን ተወችኝ ብዬ እኮ ዝም ብዬ የራሴን ህይወት እኮ መቀጠል እችላለሁ። ግን እንደምታየው ነው፣ ዛሬም ጓደኞቿን እየላከች እየበተበተች ነው። አዲስ እያየህ ነው አንተ። ማረ መቅዲን እየላከቻት ጓደኞቿን እየላከች ነው። እስቲ እዛ ጋር ራሷን ህይወት እየመራች ነው። ተመልሳ ደግሞ እነ መቅዲ ልካ ለምን ፋይል ያወጣል ማለት ነው? ጀስት ወይት ለአብርሃም እውነቱን ትንገረው፣ ላይፍ ህይወት ነበረኝ ምናምን ያሳለፈችውን ነገር እያንዳንዱ ነገር ትንገረው። ለሱ እያሰብኩኝ አይደለም ለራሴ ብዬ ማለት ነው። ማንም ሰው ያሳለፈውን ህይወት እንዳላላሳለፈ ሆነህ ሆነ አስበህ ስትናገረው ዝም ሌላህ አይችልም። ያ ስሜት ከተረዳኝ ያንን ነገር ስታስተካክል ያን ያቆማለሁ እንጂ ማንም ሰው ተነስቶ አቁም ስላለኝ ምንም ነገር ማድረግበት ምክንያት የለም፣ ውስጤ እስካላዘዘኝ ድረስ ማለት ነው። ይሄን ነገር ስል ደግሞ ፋሚሊዎች ካስከፋዎቹ በጣም በጣም ይቅርታ ያለውን ነገር እንድትረዱኝ ብዬ ነው። እና ኢሳያስ የምትለው ነገር ካለ ሌላ ምት ነገር ነገር ካለ ንገረኝ። በዚህ ነገር በዚህ ባወራው ነገር ላይ ግን ያለኝ አቋም ይሄ ነው። ከዚህ ነገር ወደኋላም ወደፊትም አለ። ማንንም አልፈራም። ማንንም ሰው እጋፈጣለሁ እንጂ ወደኋላ አልሸሽም። እንዴስ ያው ማለት እኔ ሀሳቤ እናንተም ከማሰብ አንጻር ብቻ ሳይሆን ነገሩን እንዲበርድ ከመፈለግ ነገር አንጻር ነው ይህንን ሀሳብ ያመጣሁት እንጂ የእናንተን ሀሳብ በእርግጥ አላውቀውም ነበር። ምናልባት ይሄም ከሆነ እኔ እንጃ። ምናልባት እስኪ አዲስ አንተ የምትለውም ነገር ካለ ጨምርበት፣ ነገር ካለ እንደ ሀሳብ የተሻለ ነገር ለማምጣት እንትን ብንል አሪፍ ነው። እሺ፣ ለእዛ ነው ማለት በቀበለውም ጥያቄው ግን እንደ ጥያቄ ነው ተቀበልኩት። መልሶ ምን እንደሆነ አንተ አጥላፋክ በአንተም በኩል መልእክት አስተላልፈው ሊሆን ይችላል እና ማን እንደሆነ ባላቅ ያለው ግን ያው በሄርሚና፣ ሄርሚና በሄርሚ ዙሪያዎች ያሉት ሰዎች ናቸው እየተናገሩ ነው ብለም መልካም ጥያቄው ስለጠየ እና ያን ጥያቄ ደግሞ እኛ ጋር ለኛ አስበ ስለዚህ ስላደረስ ግን እናመሰግናለን። ነው እኔ እንደውም እንደ ጥያቄው ማለት ጥያቄ ከመጠየቅ በፊት አቀራረባቸው፣ አነጋገር የሆነ ፊትን ስናየው ይህን የያዘ ባይመስለኝ ነበር። በቃ የሆነ ነገር መልካም ነገር እንዳለ ነበር እናሰብኩት። ይህን ትጠይቀናል ብዬ አላሰብኩ ነበር እና ጥያቄ ለመልስልህና እሱ ኦልሬዲ ገልጾታል። ሙሉ ነገር ተናግሯል። ያለውን ነገር አብራርቶላል፣ አቋሙንም ነግሯል። ግልጽ የሆነ ንግግር ነው። ግን አንተ ጠየቅክን ጥያቄ፣ ለኔ መልስልኝ አንተ ምን ትላለህ ብትካልከኝ፣ ምን ይወጣው ነው። አቋም ነው አለ ምንም ማንም እንዲስተላለ የሆነ ነገር ስላወራ ስለምሽኩር ሰከ በእርግጥ አቅም የላትም አይደለም፣ አላት ሊኖራትም ይችላል። እንዴት እንደዚህ ማልከን ካልከኝ፣ እንግዲህ ከእሱ ላይ ፎታ የሱን ይወጣ አመሳክላ ይሄን መስሎ አልፎ ተርፎ ደግሞ አብርሃም ና ሩታን እስከ መገነጣጠል እስከ መንለያየት ትዳር እስከ ማፍረስ ትደርሳለች። ዛት ሚንስ ልጅቷ ለዚህ ደረጃ ከደረሰች የነሱን ትዳር እስከ መጥበጥ ከደረሰች አቅም አላት ማለት ነው። በርካታ ነገር ልታደርገው ትችላለች። ታድርግ። ይህን ታደርጋለች ብለን ደሞ የምንፈራው ነገር ምንም ነገር የለም። እኛ ላይ ተጽዕኖ ታደርሳለች ብለን ደሞ ምንም ወደኋላ የምንልበት ነገር የለም። አስፈራራችን ብለን ወደኋላ ምንም ነገር የምንለው ነገር የለም በተቻለ አቅም እንግዲህ በርካታ ነገር ልታረግ ትችላለች። ታድርገው የሷን ፍዛቻ የሷን እንትን ብለን ወደኋላ የሚባል ነገር ምንም ነገር የለም። አሁንም ቢሆን ሌላ ነገር ላታደርግ ምንም ዋስትና ስለሌለን እንግዲህ እሱ ይሄን መስዋዕት፣ ሌላው ማከ ሌላ መስዋዕት፣ ሌላ ደግሞ ሌላ ግለሰብ በዚህ ምክንያት እንዲህ መሆን የለባቸውም ብለን ስለምናምን በእርግጥ አንተ ይሄን ነገር ማድረጋ እንትን አለ ምናምን ልትለኝ ትችላለህ። ሰው ነኝ እንደ ሰውኛ አስባለሁ። ሰው በዚህ ነገር መጎዳት ስለሌለበት ያንን ነገር ስለማምን እንጂ ሌላ ነገር ምንም ነገር የለም እያልኩ ነው። ሌባን ሲሰርቅ መተናኮል አይቀርም። ለምን እንዴት አደርጋለሁ ማለት አይቀርም፣ ትናገራለህ። ለዛ ነው እንደዚህ ብለን የምንናገረውና እኔ አሁን አቋሜ የምነግርህ ነገር ምንም ነገር እንሷ ስላለች ምን አደርገው ወደ ኋላ የምንለው ነገር የለም መሄድ ባለን አቅም በምንችለው አቅም እንጓዛለን። ከዚህ በላይ መናገር አልፈልግም። ጥሪ አድርገለን ይህን ነገር ስለነገር እጅግ አድርገን እናመሰግናለን። እኛ ግን አቋማችን ነግረናል። ምን ወደኋላ ምን ብለው ነበር? ሊያምርብኝ ውዬ ብቻዬን ሳት ኖሪ ከጎኔ ደሞዝ ምን ሊጠቅመኝ፣ ያንን ሰፈር አየዋለሁ ባይኔ አብረን ነበር እንጂ የሚያምረው ቢሆን ደስ የሚለው ለህመም ለስቃይ ያንን ሰፈር ለምን አየዋለሁ? ይቅር ይቅር እንኳን ሌላ ዋንቺ እንቀርተሻል። እንግዲህ ቤተሰብ ማለት ያው የተሻለ ነገር ይፈጠራል ብዬ አስባለሁ። ያው የእነሱም ሀሳብ የፍቅረኛውን ሀሳብ እንዳያችሁት ነው። ብቻ የተሻለ ነገር ለመፍጠር ሞክራለሁ። የተሻለ ነገር እንደሚመጣ አምናለሁ። በሌላ ቪዲዮ እስከምንገናኝ ድረስ ደህና ሁኑልኝ። ቻው